ሰላም ሰላም፣ እንዴት ናችሁ? እኔ አለሁ፣ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ በአዲስ ቪዲዮ ተገኝቻለሁኝ። የስኒ ረከቦት ወደ አዲስ አበባ ላኪልኝ ተብዬ ነው እና ወደዛ እየሄድኩ ነው ማለት ነው። እንደምታዩት ትልቅም ትንሽም አለ ማለት ነው። ይኸው ከዚህ ከታች ያለው የምታዩት ጥቁር ምናምን ያለበት እሱን ትልቁን ነበር የፈለጉት ማለት ነው ላኪን እንደሚ የተባልኩት፣ እና በጣም በሚገርም ሁኔታ እኛ የጠበቅነው እና ያሰብነው ልመግዛት የፈለግነው እስከ አራት ሺህ ብር ነበረ ማለት ነው። ግን አራት ሺህ ብር የሚባል ነገር የለም እና በጣም ፀሐይ በቃ እየመታን የነበረ በቴሌግራም ነበረ የላኩኝ ሳሳየት የነበረ እና ይህን ትልቁን ሰባት ሺህ ብር የታባልኩኝ ማለት ነው። ከዛ በቃ እሷ ታዩ በቃ እኔ እስከ አራት ሺህ ብር ነበር የፈለግኩኝ ምናምን በጣም ይቅርታ ምናምን ብላ ከዛ እኔም ያንን ታውኩት። በቃ ይሄን ያህል ሰዓት ቆይተን ማለት ነው። ከዛ በጣም እርቦኝ ነበረ። ከዚህ ላይ ነው የሳብኩኝ እንጂ በጣም ስነጨነጭ ነበረ። በቃ እርቦኝ ነበረ፣ ፀሐይ ለቁመን ነበር። ከዛ በኋላ የሆነ ጁስ ፈልገን ከጓደኛ ጋራ ያገኘንም ከተማ ስንፈልግ በቃ ቅርብ የሆነ ቦታ በዛ በሄድንበት አካባቢ አላገኘንም። የነበረ ከዛ ወደ አባይ ማዶ መጣንና ከዛ ከዚህ